ሰላም፣ ጤና፣ ፍቅር፣ በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ ተገናኝተናል። የአዲስ መረጃ አሜሪካን ማዕከል ያደረገ ቢሆንም ግን መልክቱ ለኢትዮጵያውያን ነው። በተለይ ደግሞ በአሜሪካ የምትኖሩ ወንድም እህቶቻችን፣ ቤተሰቦቻችን በጣም ጥንቃቄ ልታደርጉበት የሚገባ አንድ መረጃ ልናገራችሁ ወድናል። መረጃው በጣም አንገብጋቢ ስለሆነ ታተርፉበት አላችሁ ጠቃሚም ስለሆነ ወደ እናንተ ያመጣ ነው። መረጃውን ከአክሱም ቲዩብ እኔ ሮማን ጸጌ አደርሳችኋለሁ። ላይክ፣ ኮመንት፣ ሼር እያደረጋችሁ እስከ መጨረሻው አብራችሁን ዝለቁ። ሰናይ ቆይታ ይሆንላችሁ። በአሜሪካ አንድ መረጃ እያየው ነበር። የኛን ሀገር ኢትዮጵያውያንን ጨምሮ በጣም በርካቶች በዚህ ጉዳይ ላይ የሰሩበት ይገኛሉ። ይሄም ሰባ ዘጠኝ በመቶ የሚሆኑ አሜሪካውያን የጦር መሳሪያ እንደሚታጠቁ ይህን የጦር መሳሪያም እንደ ማስቲካና ከረሜላ ሄደው እንደሚገዙ ነው እየተነገረ ያለው። ከዛ ከገዙ በኋላ ደግሞ በተለይ ጥቁር አሜሪካውያን ላይ በጣም ጥቃት እያደረሱ በየጊዜው ሰዎች እየሞቱ እንደሆነ ዝም ብሎ መንገድ ላይ ቆመው ለምን አየህ ለምን እዚህ ጋ ፓርክ አደረግ ወይ ደግሞ ለምን መኪና ቀስ ቀስ ብለ ንዳ ወይ ደግሞ ለምን ከለርህ ጥቁር ሆነ ብለው እየተሳደቡ እናንተ መልስ ከሰጣችሁ ወዲያው የያዙትን መሳሪያ አውጥተው ይገላሉና፣ በጣም ግልፍተኛ፣ በጣም ስሜታዊ እየሆኑ ህይወት ትርጉም እያጣባቸው ያሉ ሰዎች ተበራክተዋል ተብሏል። እናንተ እንግዲህ ምስክር ናቸው። ብዙ ቪዲዮዎችን ለማየት እየሞከርኩኝ ነበረ ማለት ነው። በዛ አካባቢ የምትኖሩ በተለይ ደግሞ ሚሲሲፒ፣ እንደዚህ አይነት ጥቃቶች እንደተበራከቱ እየተነገረ ነው። መረጃውን እናንተ ሳምንት መስጫው ላይ ልትነግሩ ትችላላችሁ። እና በቀለማት ላይ በተለይ ደግሞ ይህ በጥቁሮች ላይ የተደረገ ጥናትም እንደሚያሳየው ከፍተኛ የሆነ ወንጀል በአሜሪካ ህዝብ እንደሚፈጸም ነው እየተነገረ ያለው። በተለይ ደግሞ በቀለም ላይ በጣም ከፍተኛ የሆነ ጥቃት እየተደረገ ነው፣ ጥቁሮች ማለት ነው። ስለዚህ ታማኝ ምንጮችም መረጃውን እንዳሳዩ በጣም የሚያሸማቅቅ ነገር ነው አሁን አሜሪካውያን እያደረጉ ያሉትና በነጻነት ሰበብ የአሜሪካ የነጻነት ሀገር ናት በሚል ሰበብ ነው እንግዲህ የጦር መሳሪያ ሽያጩም እንደዚህ የተበራከተው። ለማንኛውም መቃሄዳቸው የጦር መሳሪያ የመግዛት መብት አላቸው አሜሪካ ውስጥና በጣም በርካታ ልጆቻችን በዚህ ጉዳይ ላይ ህይወታቸውን አጥተዋል። ብዙዎቹ በመኖሪያ ቤታቸውን ባለፈው የተገደሉት ታማቾችና ደ ደግሞ ሊጠይቃቸው የሄደ ኢትዮጵያዊ፣ ከዛ ደግሞ በየመንገዱ በየአስፓልቱ ላይ ይሄ ሬድ ሮድ የሚሉት እነሱ ሬድ ሮድ ሲሉ ይጠሩታል። መኪናህን ለምን ቀስ አድርገህ ትነዳለህ የሚሉ ወይም ደግሞ ሌላም ሌላ ሰጥ አገባዎች ይነሱና ሰዎችን ይገላሉ። በተለይ ደግሞ ጥቁር ከሆናችሁ በጣም የቆሸሹ እንደዚህ አይነት ነገሮች አሁን በጣም እንደተስፋፉ እየተነገረ ነው ያለው ማለት ነው እና ይሄ መረጃም እንግዲህ ትክክለኛ መረጃ ላይ የተመሰረተ ነው እና ለመሆኑ በአሜሪካ ጦር መሳሪያዎች የነጻነት ምልክት ናቸው ወይ ብለን ስናይ አዎ እንደሆነ ይታመናል። በአሜሪካ ጦር መሳሪያዎች የነጻነት ምልክት እንደሆኑ ነው የሚታመነው። ይሄ በአገኘሁት መረጃ መሰረት እነዚህ መሳሪያዎች በየአመቱ በሺ የሚቆጠሩ ሰዎችን ይገድላሉ። ዛሬ ዛሬ በተለይ ደግሞ በቀለም የተነሳ በቆዳ ቀለም የተነሳ የተደረገ ጥናትን ስናይ ምን ያህል ሰዎች በጥቃት ወንጀል ህይወታቸው እንዳለፈ እናያለን። ይሄ ተጽዕኖ እንዴት ነው ነው? ለምንድን ነው ደግሞ ሰዎች በቀለማቸው በዛሬው ጊዜ እየተገደሉ ያሉት የሚለውን ለማየት ከመጀመሪያ እንጀምራለን። ለምሳሌ ከ2023 ብንጀምር፣ በ2023 ብቻ 46728 ሰዎች በጦር መሳሪያ ህይወታቸው አልፏል ማለት ነው። ዝም ብሎ በሚነሱ ስቶር ውስጥ ሊሆን ይችላል፣ ወይ ደግሞ በር ላይ ሲገቡ ሲተላለፉ፣ ወይ ፓርክ ሲያደርጉ በሆነ አጋጣሚ ከተገናኙ አንድ መልስ ይመላለሳሉ። አሁን አንዷ በቀደምነታ የሞተችው ወደ አንድ ስቶር ሲገቡ አንዷ ስትወጣ፣ አንዷ ስትገባ ይገናኛሉ። የምትገባው ትለቅላትና ቦታ ሄዳ በር ትከፍትላታለች ማለት ነው። ከዛ ለዛችኛ ከፍታላ ስትገባ ዝም ብላ ስትሄድ እንዲ አመሰግናለሁ አቲም እንደ ብላ ስትላት ተመልሳ በታ እንዴት እንደዚህ ትኛለሽ ብላ ገደለቻት ማለት ነው። ያችኛዋል በጣም ግልፍተኛ እየሆኑ ነው፣ በጣም ስሜታዊ እየሆኑ ነው። ምንም አይነት ምክንያት ሳይኖራቸው ሰዎችን እየገደሉ ነው። ይህ ሞት እንግዲህ በቀን 128 ሰዎች ማለት ነው የሚሞቱት። በ2024 ደግሞ ይህ ቁጥር 45222 ደርሷል። አሁንም ቁጥሩ ከፍ እያለ እንደሆነ አሀዙ ያሳያል። ይህ በተለይ ደግሞ በስሜታዊ ጥቃት እና በሆም ሱሳይድ ላይ እያተኮሩ ያተኮሩ ናቸው። ይሄ በቀለም ጥቁር ናችሁ በሚል የተደረገ ጥናቱ ነው ማለት ነው። ሌላው አሁን ወደ ቁጥሮቹ ስንመለስ በ2023 ዓ.ም በፈረንጆቹ ማለት ነው፣ በአሜሪካ 46728 ሰዎች በጦር መሳሪያ ያለ ምንም ነገር ተገድለዋል ማለት ነው። ይሄ ቁጥር በቀን 128 ሰዎች ይሞታሉ ማለት ነው በአቨሬጅ ስናስቀምጠው። ስለዚህ ይሄም በቀን ውስጥ ዝም ብሎ አየር ላይ ምንም ሳያጠፉ ምንም አይነት ነገር ሳይኖር የሚገደሉ ሰዎች ናቸው ማለት ነው። ይሄ በ2024 45222 እንደደረሰ ይናገራል። እስከ 2025 ድረስ ያለው ተመሳሳይ ደረጃ እንዳለው ነው ቁጥሩ የተነገረው። ከ1968 ጀምሮ እስከ 2024 ዓመተ ምህረት በሚለው ጊዜ ውስጥ ደግሞ ከ1.5 ሚሊዮን በላይ ሰዎች በእነዚህ ጥቃቶች ህይወታቸውን አጥተዋል ማለት ነው። ስሜታዊ ጥቃትን ስንመለከት በስሜታዊ አሁን ልክ በግጭት ማለት ነው ለምን እንደዚህ ነዳ ለምን ዞረ አየኸኝ ውሻ ለምን እዚህ ጋ ቆመ ወይ ደግሞ ለምን ከለርህ ጥቁር ሆነ በሚል የሚገደሉ 27 300 ያ ማለት 58% በተለይ ደግሞ በገበያ ቦታዎች አደጋው የከፋ ነው አይታችኋል በትምህርት ቤት ራሱ አንድ ተማሪ ህፃን ልጅ አንስቶ የጦር መሳሪያ ስንት ህዝብ መምህራኑን ጓደኞቹን ሳይቀር እየፈጀ እንደነበረ ባለፈውም መረጃውን አድርሰናችሁ ነበረ ምክንያቱ ምንድነው የጦር መሳሪያ በመቶ የሚገድል ነው የጥቃት ሙከራ ያው ማቁሰልም ምንም ቢኖር ግን ይገድላል። የጦር መሳሪያ ይሄን የጦር መሳሪያ ደግሞ ለማንኛውም ሸቀጥ ነው በየሱቁ የሚሸጠው። ይሄንንም የነፃነት ምልክት ነው ብለው ነው የሚያስቡት። በ2024 ዓ ም ይሄ ቁጥር ተጨማሪ ሞት አስመዝግቧል ማለት ነው። ይሄ በ27600 ደርሷል። ይሄ ስሜታዊ ጥቃት የሚባለው ማለት ነው። መጀመሪያ ላይ የነበረው አሃዝ 27300 ነው። ከዛ ደግሞ 27600 ደረሰ ማለት ነው። ስለዚህ 50 በመቶ በግልፍተኝነት የሚደርሱ ጥቃቶች ናቸው። ሌላ ያው በቤት ውስጥ የሚከሰቱ ግድያዎች ደግሞ 17927፣ ይሄ 38 ፐርሰንቱን ይይዛል። በሁሉም ጓዳዎች ውስጥ ባይባልም ግን 79 በመቶ በጦር መሳሪያ እንደሚከሰት ነው የተነገረው። በቤት ውስጥ የሚሞቱ ሰዎች በጥቃት የሚሞቱ ሰዎች 38 ፐርሰንቱን የሚይዙ ሲሆኑ 79 ፐርሰንቱ የሚሞቱት በጦር መሳሪያ ነው። በ2024 ዓ ምት ይሄ ቁጥር 15ሺ ደርሷል ማለት ነው። ያም የሚያሳየው የቤት ውስጥ ጥቃት 14 በመቶ ትንሽ ቀንሷል ማለት ነው። ግን አሁንም ውጪ ባሉ ጥቃቶች ከፍተኛ የሆነ አሀዝ ነው ያለው ማለት ነው። በአጠቃላይ 100ሺ ሰዎች ላይ ከ13 እስከ 14 ሰዎች በቀን ውስጥ ራሱ በዚህ ጥቃት ይሞታሉ ማለት ነው። በተለይ ደግሞ በሚሲሲፒ ብቻ በቀን ወደ 28 የሚደርስ ሰው እንደሚሞት ነው። በሀዋይ ደግሞ 38፣ ለምሳሌ በ2024 የሚያሳየው አኃዝ በተለይ ደግሞ በአፍሪካ አሜሪካውያን ላይ ተጽዕኖ በጣም ከፍተኛ እንደሆነ ነው መረጃው ነው ያሳየኝ። ከ15 እስከ 34 ዓመት የሚሆኑ ወንዶች ናቸው ይህንን የሚያደርጉት። ከ100 ሺህ ሰዎች የተገደሉት ጥናቱ ሲያሳይ ከ15 እስከ 34 የሚሆኑ ወንዶች የተገደሉት ማለት ነውና ስለዚህ በቆዳ ቀለም የተደረገው ጥናት ነው እንግዲህ ይህ እነዚህ ቁጥሮች ውጪ ከሚደረጉ ጥቃቶች ጋር ተመሳሳይ ናቸው። ግን ደግሞ በአሜሪካ ብቻ እንደሚከሰት ነው ይሄ ነገር እየተነገረ ያለው። በተለይ ደግሞ ቁጥሩ በጣም ያሻቀበ ነው፣ ምክንያቱም ምንድነው እንደ ልብ የጦር መሳሪያም ስለሚሸጥ በነጻነት ምክንያትም የትኛውም ሰው ሊይዘው ስለሚችል ማለት ነው። ይህ ተጽዕኖ በህይወት ላይ ብቻ ሳይሆን በስሜት ላይም በቋሚው ላይ ለምሳሌ የሟች ቤተሰብ አካባቢው ላይ የነበረ ሰው እንደዚህ እንደኛም በዜና ሰው ከፍተኛ የሆነ ተጽዕኖ ያመጣል። ስሜት ላይም በ2024 ዓ.ም ም አሁን ወደ 499 የሚባል ጥቃት ተከስቷል። ማስ ሹቲንግ ማለት ነው። በጅምላ የተገደሉ ሰዎች ማለት ነው። እያንዳንዱ አራት ወይ ደግሞ ከዚያ በላይ ሰዎች ተገድለዋል ማለት ነው በእያንዳንዱ በተሰበሰቡ ሰዎች ላይ በተለይ ደግሞ በጣም ስሜታዊ በሆኑ ቤተሰቦች ውስጥ ከፍተኛ አደጋ እየተፈጠረ እንደሆነ ምንም ፍርሃት አለ። በጦር መሳሪያ ባለቤቶች ቤት ውስጥ የራስ ጥቃት፣ የሌሎች ጥቃት በአራት ጥፍ እንዳደገ ነው እየተነገረ ያለው። ቤት ውስጥም መሳሪያ ካለ ቤት ውስጥ እርስ በርስ ቤተሰቦችም ሲጋጩ ሮጦ የሚሄዱት ወደ ጦር መሳሪያ ነው እየተባለ ያለው ማለት ነው። ግን የውጭ ይብሳል፣ ውጭ ላይ የሚደረገው ጥቃት ይብሳል። በተለይ ደግሞ በኮቪድ-19 ወቅት ጥቃቱ ወደ 8.4 ሚሊዮን አዲስ መረጃን ፈጥሯል ማለት ነው። ተጨማሪ ሞቶች ፈጥሯል ማለት ነው። እና ለምሳሌ አንድ ቤተሰብ በገበያ አካባቢ ባለ አደጋ ምክንያት ጦር መሳሪያ መግባት አለበት ብሎ ተስማማ ከዛም በኋላ እዛ የገበያ ቦታ ግን በጣም ብዙ ሰዎች ከፍተኛ አደጋ ተፈጥሮባቸዋል ማለት ነው በ2024ም ደግሞ አደገኛ የተባሉ የጦር መሳሪያዎች አደገኛ የተባሉ ግድያዎች ተፈጽመዋል ማለት ነው ሆን ተብለው ስሜታዊነትን ብቻ ሳይሆን ለመግደል ነው አንድ ሰው ሮጦ ሄዶ ከመኪናው ራሱ መሳሪያ ማምጣት ማለት ያ ቅስፈት ለመግደል እንደሚሄድ ያውቀዋል እኮ ከተኮሰ በኋላ አደለም መግደሉን የሚያውቀው መግደሉ እንደሚያውቅ ነው ሄዶ ተጽዕኖ በጣም ከፍተኛ ስለሆነ ከምናያቸው በሽታዎች አሁን በጣም በካንሰር ሰው እየሞተ ነው። በሌሎችም በማይድኑ በሽታዎች ሰዎች የተሰቃዩ እየሞቱ ነው። ግን ከዛ በላይ ነው ይሄ የጦር መሳሪያ ጥቃት ሰዎችን እየጨረሰ ያለው አሜሪካ ውስጥ ማለት ነው። እንደውም አንዳንዶችን ሳ እናንተ ትንሽ ገንዘብ ከያዛችሁ ለምንል ሀገራቸው አትገቡም የሚሉ ኢትዮጵያውያንም አይቻለሁኝ በኮሜንት ማለት ነው እና ስለዚህ የአሜሪካ ሕግ የዚህን ያህል ነጻነት ነው ብሎ የጦር መሳሪያን መስጠትና ሰዎችን እንደዚህ በጅምላ መጨረስ ዛሬ የተጀመረ ነገር አይደለም። በነገራችን ላይ አሜሪካ ከድሮም እንደዚህ አይነት ሕግ አላት። አሁን ደግሞ የጦር መሳሪያ ማንም ሰው እንዲኖረው ስለሚፈልግ ራሱን ፕሮቴክት ከማድረግ አንጻር ሳይሆን፣ ሰዎችንም ለማጥቃት ማንም እንዳይናገራቸው ለማድረግም ሲፈልጉ የጦር መሳሪያ ይገዛሉ ማለት ነውና ይሄ ከፍተኛ የሆነ በአሜሪካ ታሪካዊ ሊባል የሚችል ችግር እየተፈጠረ ነው። በተለይ ደግሞ በቀለም በቆዳ ቀለም የተነሳ በጣም በርካቶች እየተገደሉ ነው። በጣም በጣም በርካቶች እየተዋረዱ እየተሸማቀቁ ነው። የቆዳችሁ ቀለም ያስጠላል፣ ለምን አገራችን ትመጣላችሁ? ጥቁር ቆዳ በጣም አስቀያሚ ነው እየተባሉ በመኪና ድራይቭ እያደረጉ እያሉ ራሱ በጣም አቢዩዝ እንደሚያደርጓቸው ነው የኛ ልጆች ሲናገሩ የሰማሁት ማለት ነው። ቤተሰቦቻችን እናንተ ደግሞ በዛ አካባቢ ያላችሁ በአሜሪካ በተለይ ደግሞ ከላይ በጠቀስኳቸው ግዛቶች ያላችሁ ሰዎች በጣም ራሳችሁን መጠበቅ እንዳለባችሁ ነው እየተሰማኝ ያለው አሁን አንዳንድ ሰው በጣም ስሜታዊ ሆኖ የሚሳደብ ከሆነ እናንተ ባላጠፋችሁ ጥፋትም ጥፋተኛ ሊያደርጋችሁ ከፈለገ አለመመለሱ የተሻለ ነው የሚሆነው ምክንያቱም ህይወትን ማትረፍ ይበልጣል ለምጣዱ ሲባል አይጧ ትለፍ እንደተባለው ህይወታችሁን ለማትረፍ አንዳንድ ጊዜ እንደዚህ አይነት ስሜታዊ የሆኑ ሰዎችን አቀዝቅዛችሁ ለራሳችሁ ብታልፉ የተሻለ ነው ብለን ለመናገር እንወዳለን። እና ቁጥሩ በጣም በማሻቀቡ በጣም በርካቶችም ይህንን ነገር ስላወጡት ማለት ነው። ምናልባት ይህ መረጃ የሌላችሁ ሰዎች ደግሞ ብዙ የኛ ልጆችም እዛ ስለምትኖሩ እንደዚህ አይነት ነገሮች የሚገጥሟችሁ ከሆነ አሳልፉት እና መንገድ ብትለቁ ተመራጭ ነው ለማለት እንወዳለን። ወጡ ቤተሰቦቻችን አብራችሁን ስለነበራችሁ ጋርጋ እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ጃቆዩል